የማክሮ ኢኮኖሚ ማሻሻያው አምራች ኢንዱስትሪዎች የማምረት አቅማቸው እንዲጨምር ጉልህ አስተዋጽኦ ማበርከቱን የኢንዱስትሪ ሚኒስቴር አቶ መላኩ አለበል ገለጹ። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የክሮታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካን በትናንትናው ዕለት ጎብኝተዋል። ድርጅቱ እሴት የተጨመረበትን የሰሊጥ ምርት በማምረት ሙሉ በሙሉ ወደ ውጭ የሚልክ መሆኑ ተገልጿል። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በዚህ ወቅት ፋብሪካው ደረጃውን በጠበቀና ዓለም አቀፍ መስፈርቶችን በአሟላ መንገድ እሴት የተጨመረበት የሰሊጥ ምርትን እያቀረበ መሆኑን ለመመልከት መቻላቸውን ገልጸዋል። የማክሮ ኢኮኖሚ ማሻሻያው አምራች ኢንዱስትሪዎች የማምራት አቅማቸውን እንዲጨምር ማስቻሉን ተናግረዋል። በዚህም በዘርፉ የሚገኘው የገቢ መጠን ጭማሪ ማሳየቱን ገልጸዋል። ኢትዮጵያ ለማኑፋክቸሪንግ ኢንዱስትሪ በጣም ብዙ መወዳደሪያዎች አሏት። አንዱ ሰፊ ገበያ ነው። የ130 ሚሊዮን ሕዝብ ማርኬት ቀላል ማርኬት አይደለም፣ ሰፊ ገበያ ነው። ኢንዱስትሪዎቹ ከቤት ኮንሳምሽን አልፈው ለሌሎቹ የሚመረት ምርት ነው የሚያመርቱት። ስለዚህ የሚመረት ምርት ገበያ ውስጥ ገብቶ ገዢ አገኘ ማለት የማምረት አቅምን የበለጠ እያሳደገ የሚሄድ ነው ስለዚህ አንዱ ትልቁ የኛ መወዳደሪያችን ገበያ ነው ሁለተኛው ማኑፋክቸሪንግ ኢንዱስትሪ ሁልጊዜ ኤሌክትሪክ ይፈልጋል ኃይል ይፈልጋል እኛ እንደ ሀገር ትኩረት ሰጥተን ከሰራንባቸው ስራዎች መካከል አንዱ ኃይል የኃይል አቅም ለመጨመር እየተሰሩ ያሉ ስራዎች ናቸው የህዳሴው ግድብ ኮይሻና ሌሎቹም ላይ መንግስት ልዩ ትኩረት ተሰጥቶ እየሰራ ያለው ለማኑፋክቸሪንግ ኢንዱስትሪ እንደ አንድ አስቻይ ሁኔታ የሚወሰድ ነው ሶስተኛ ግብዓት ያስፈልጋል የግብርና ምርትና ምርታማነት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ ነው። ይሄ የግብአት አቅም የግብአት አቅርቦትን እያሻሻለ ይሄዳል። በማዕድን በኩል አዳዲስ ስትራቴጂዎች ተቀርጸው እየተሰሩ ነው። ይሄ የግብአት አቅምን ያሳድጋል፤ እንደ አንድ መወዳደሪያ የሚወሰድ ነው። እሴት የተጨመረባቸው ምርቶችን ለገበያ ማቅረብ ገቢን ለማሳደግ እንዲሁም በእሴት ሰንሰለት ውስጥ ያሉ ተዋንያን ተጠቃሚነት ለማሳደግ ወሳኝ መሆኑን ገልጸዋል። ኢትዮጵያ ለአምራች ዘርፉ በርካታ ምቹ ሁኔታዎች እንዳሏትም ጠቁመዋል። ዘርፉን ለማስፋትና ለማጠናከር እንዲሁም ማነቆዎችን ለመፍታት በሀገር አቀፍ ደረጃ ካውንስል መቋቋሙ ገልጸው በዚህም ውጤታማ ስራ እየተሰራ እንደሚገኝ አመልክተዋል። ኢትዮጵያ ለማኑፋክቸሪንግ ኢንዱስትሪ በጣም ብዙ መወዳደሪያዎች አሏት። አንዱ ሰፊ ገበያ ነው። የ130 ሚሊዮን ሕዝብ ማርኬት ቀላል ማርኬት አይደለም። ሰፊ ገበያ ነው። ኢንዱስትሪዎቹ ከቤት ኮንሳምሽን አልፈው ለሌሎቹ የሚመረት ምርት ነው የሚያመርቱት ስለዚህ የሚመረት ምርት ገበያ ውስጥ ገብቶ ገዢ አገኘ ማለት የማምረት አቅምን የበለጠ እያሳደገ የሚሄድ ነው። ስለዚህ አንዱ ትልቁ የኛ መወዳደሪያችን ገበያ ነው። ሁለተኛው ማኑፋክቸሪንግ ኢንዱስትሪ ሁል ጊዜ ኤሌክትሪክ ይፈልጋል፣ ኃይል ይፈልጋል። እኛ እንደ ሀገር ትኩረት ሰጥተን ከሰራንባቸው ስራዎች መካከል አንዱ ኃይል፣ የኃይል አቅም ለመጨመር እየተሰሩ ያሉ ስራዎች ናቸው የህዳሴው ግድብ ኮይሻና ሌሎቹም ላይ መንግስት ልዩ ትኩረት ተሰጥቶ እየሰራ ያለው ለማኑፋክቸሪንግ ኢንዱስትሪ እንደ አንድ አስቻይ ሁኔታ የሚወሰድ ነው። ሶስተኛ ግብዓት ያስፈልጋል። የግብርና ምርትና ምርታማነት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ ነው። ይሄ የግብዓት አቅም የግብዓት አቅርቦትን እያሻሻለ ይሄዳል። በማዕድም በኩል አዳዲስ እስትራቴጂዎች ተቀርጸው እየተሰሩ ነው። ይሄ የግብዓት አቅምን ያሳድጋል። እንደ አንድ መወዳደሪያ የሚወሰን ነው። የክሮታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካ ቺፍ ኦፕሬሽን ኦፊሰር አጋዚ ልዑል በበኩላቸው የተቀነባበሩ የሰሊጥ የምርቶቹ መዳረሻም አሜሪካ፣ አውሮፓና መካከለኛው ምስራቅ ሀገሮች መሆናቸውን ተናግረዋል። መንግስት በተለያየ መንገድ ድጋፍ እያደረገላቸው መሆኑን ገልጸው ለዚህም ምስጋና አቅርበዋል። ሰሊጥን በዚህ ሰዓት አራት እና አምስት ደረጃ ነው የጨመርንለት፣ አንድና ሁለት ደረጃ ሳይሆን አራት እና አምስት ደረጃ ጨምረናል። ከዚህ በኋላም ከዛ በላይ የመጨመር እህል ሚዘን ነው የምንንቀሳቀስ ያለ ነው። ስራዎቻችንን ለመስራት በተለያዩ አቅጣጫዎች ድጋፎች ያደርጉልናል ያለ ነው። የሚቸግሩን ነገሮች ላይም ቀርበን በተለይ ከምግብና ውጠት ኢንዱስትሪ ጋር በቅርበት እንሰራለን። በሚቸግሩን ነገሮች ላይ ጥሩ ሰፖርት እያገኘን ያለ ነው። የክሮታች ጣህንያ ሰሊጥ ማቀነባበሪያ ፋብሪካ በኢትዮጵያውያንና አሜሪካውያን ባለሀብቶች የተቋቋመ ነው።